ውድና የተከበራችሁ የቻናላችን ቤተሰቦች እንደምንቆያችሁልን፣ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ከዚህ በፊት ያሳያችሁ የማያ አሰራር አሳይቻችሁ ነበር። አሁን ላይ የአሜትር አይሰራም። ስለዚህ አዲስ የሆነው መንገድ አሳያችኋለሁ። በመጀመሪያ 863 ላይ ገብተን ኦኬ ስንል እንግዲህ ማያ እንደምታውቁት በአምስት ብር ሁለት ጂቢ ጥቅል መግዛት የምንችልበት መንገድ ነው ማለት ነው። ስለዚህ 863 ላይ ኦኬ ትላላችሁ ዘንድ አምስት ጂቢ ጥቅል መግዛት ትችላላችሁ ማለት ነው። ልክ እንደዚህ እኔ ከዚህ በፊት ስለገዛው እንግዲህ እንደምታዩት ዘጠኝ መቶ ላይ ሚሴጅ ተልኮልኛ ማለት ነው። ሰብስክራይብ እንዳረጋችሁ ማለት ነው። የማያ ዴሊ ፓኬጅ ማለት ነው እንግዲህ በአምስት ብር ብቻ 863 ላይ ኦኬ ስትሉ ከስልካችሁ ላይ አምስት ብር ይቆርጣል። ከዛ በኋላ እንደምታዩት እዚህ ጋር ሰብስክራይብ እንዳረጋችሁ በዘጠኝ መቶ ሚሴጅ ይገባላችኋል ማለት ነው። በጣም በጣም በሚገርም ሁኔታ እንግዲህ በሁለት ጂቢ ጥቅል ቀኑ ሙሉ መዋል እንችላለን ማለት ነው። ይህን ነገር ለመስራት በመጀመሪያ ኤችቲፒ ኢንጀክተር ላይ እንገባለን። ሰው ኤችቲፒ ኢንጀክተር ክሊክ አደርጋለሁ። ዘን እዚህ ጋር የምናደርገው ሴቲንጎች አሉ። ምንም ቪዲዮን ስኪፕ አታደርጉ፣ በደንብ ተከታተሉኝ። ስለዚህ እዚህ ጋር ሰርቨር ኔም ኢንዲኬሽን ዋን እቀይራለሁ ማለት ነው። ፌስቡክ የሚለውን የሰርቨር ኔም አንስቼ ቀጥታ ማያ ዶት ኢቲ የሚለውን ፔስት አደርጋለሁ ማለት ነው ወዳጆቼ። ስለዚህ እዚህ ጋር እኔ ያደረኩትን ታደርጋላችሁ። ማያ ዶት ኢቲ ብዬ ከጻፍኩ በኋላ ሴፍ የማደርግ ይሆናል ማለት ነው። ዘን ሴፍ ካደረኩ በኋላ ስታርት እንለዋለን ዘንድ ሰርቨር ስንመርጥ ነው ዋናው ነገር፣ ሰርቨሩን መርጣለን ማለት ነው። የምን አይነት ሰርቨር ነው የምንጠቀሙ? የፖላንድ ነው። የፖላንድ ሰርቨር በጣም አሪፍ ስለሆነ እንግዲህ የፖላንድን ሰርቨር እንጠቀማለን። ፍጥነቱ 100% በጣም ስፒድ ስላለው የፖላንድ መርጬ ስታርት ስለው እንደምታዩት ሎግ ላይ ያሳየኛል ማለት ነው። ዘን ኮኔክትድ ካለ በትክክል መስራት ጀምሯል ማለት ነው። ዋናው ማያ ዶት ኢቲ ላይ ዘን ፖላንድ ሰርቨር መምረጥ ነው። ከዚህ በኋላ እንደምታዩት VPN is connected ብሎኛል። ስለዚህ ማንኛውም ነገርን ገብቼ መጠቀም እችላለሁ። ቴሌግራም፣ ፌስቡክ ኢንስታግራም፣ ማንኛውም ነገር በአምስት ብር እንግዲህ ሁለት ጂቢ በመግዛት ሰው መጠቀም እንችላለን ማለት ነው። እንግዲህ ማንኛውም ያልገባችሁ ነገር ጥያቄ ካለ ኮመንት ላይ ጻፉልን፣ እንሰራዋለን። ካልሰራላችሁ ኤርፕሌን ሞድ እያደረጋችሁ የሚሰራ አይፒዎች ስላሉ በነዛ መንገድ አይፒዎቹን በመቀየር ኤርፕሌን ሞድ ኦን ኦፍ እያደረጋችሁ በመቀየር ማግኘት ትችላላችሁ ማለት ነው። ዘንድ ኮኔክት ያደርግላችኋል። በመጨረሻም ይመቻችሁ። ባይ።